አሜሪካና ባልንጀሮቿ አይኤስን በመደገፍ ተወነጀሉ። ሳውዲ አረቢያ፣ ኩዌትና ኳታር እጅግ ጥብቅ ከሚባሉ የአሜሪካ ባልንጀሮች የባህረ ሰላጤው ሀገራት ናቸው። ሀገራቱ ከአሜሪካ ጎን በመቆም ጽንፈኝነትን እንደሚዋጉ ሲምሉና ሲገዘቱ ቆይተዋል የሚለው የዴይሊ ቢስት ዘገባ ይሁን እንጂ እነኚሁ ሀገራት እንደ አይኤስአይኤስ ያሉ ዓለምን ያሸበሩ ጽንፈኛ ኃይሎችን በገንዘብና በሌላም ሲደግፉ መቆየታቸውን ነው የተዘገበው። እነኚህ ረሰላጤው ሀገራት እጅግ በጠላትነት የሚፈርጇቸውን ኢራንን እንዲሁም የኢራን ወዳጅ የሆነውን የሶሪያውያንን የአላሳድ መንግስትና የሺአ እስልምና ተጽዕኖን በአካባቢው ለመመከት ሲሉ በሶሪያና በኢራቅ ድንበሮች ዋነኛ መሸሸጊያውን ያደረገውን አይኤስን የሽብር ቡድን ጡንቻ ሲያፈረጥሙ መኖራቸው ነው በዘገባው የተነገረው እስላማዊ መንግስት ነኝ የሚለው አይኤስ የሽብር ቡድን እንዲፋፋና ዛሬ ለደረሰበት አለምን የማተራመስ እንቅስቃሴ እንዲበቃ የለዘብተኛ ሱኒ እስልምና እምነትን እንከተላለን የሚሉት በነዳጅ የናጠጡት የሼኮች ሀገር ከጭቃ ሹማቸው አሜሪካ ጋር እየተመሳጠሩ ለጽንፈኛው ቡድን የንጹሀን ማረጃ ቢላና ጠመንጃ ሲያቀብሉት እንዴት እንደኖሩ ይሄው ዴይሊ ቢስት በዘገባው በሰፊው ያብራራል። ሀገራቱ አሁን ላይ ለይስሙላ ጽንፈኝነትን እንከላከላለን ይበሉ እንጂ በሰው ልጆች ታሪክ ታይቶ የማይታወቅ ጭካኔ የሚፈጽም አረመኔያዊ የሽብር ቡድንን ከማስፋፋት በስተጀርባም ተጠያቂነት እንዳለባቸው ነው ዘገባው ያተተው።